በኋላ መነኮሳት መገደላቸው መታረዳቸው ተነግሯል። እንግዲህ የሰኔ ግብር ነው ይሄ። ተዋናይ ሰለሞን ሙሄኔ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነው። የገዳም አባቶችን አጥፍተ ተኝተ አታድር። ይችን ቤተክርስቲያን ራቁቷን ያስቀራችሁ እነ እውነቴ ነው መነግራችሁ። ቤተክርስቲያንን መቼም አጥፍታችኋታል። ሰላም ውድ ቤተሰቦቼ፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለያችሁ። እንግዲህ ሰሞኑን ቲክቶክ ፕላትፎርም ላይ የተለያዩ መረጃዎች እየተዘዋወሩ ይገኛሉ። በገዳማውያን የተነሳ እና በየኔታ ይባቤ አማካኝነት ታሰሩ የሚባል ነገር ብዙ ሚዲያዎች ላይ ተሰራጭቷል። አዎ ታስረዋል፣ ገዳማውያንም ተገድለዋል። አዎ ተገድለዋል። የኔታ ይባቤ እንግዲህ አዲስ ነገር ይዤላችሁ ነው የመጣሁትኝ። የኔታ ይባቤ ተፈቷል። በትላንትና ውለት ተፈቷል ማለት ነው። ስለዚህ እንኳን ደስ አላችሁ ኦርቶዶክሳውያን። በነገራችን ላይ ከፍቶኛል፣ አንድ ነገር የከፋኝ መፈታታቸው አይደለም ቲክቶክ ፕላትፎርም ሰገነት ላይ የወጡ ኦርቶዶክሳውያን ብዙ ሺህ ፎሎወር ያላቸው ኦርቶዶክሳውያን ቲክቶክ ፕላትፎርም ላይ ምንም አይነት ስለ ገዳማውያን መገደልና ስለ ገዳማውያን መታሰር አንዳችን ቪዲዮ አልሰሩ ከነ ቴዶ ግሩፕ በስተቀር። ቴዶ ከሀገር ውጭ ከኢትዮጵያ ውጭ ሆኖ ብዙ ቪዲዮዎችን ሰርቷል። እያለቀሰ ሁላ ሰርቷል፣ መኪና ውስጥ ሆኖ እኔ አይችዋለኝ። እና ቴዶ ዘመንህን ይባርክላሉኝ። ሌሎች የነ ቴዶ ግሩፕ ነብሩክ፣ ሌሎች ስማቸውን ማላቃቸው፣ በጣም ተቆርቁረዋል። የገዳማውያን አባቶች ምክንያት እኛንም ሚመለከተናል ብለው ብዙ ቪዲዮዎች ሰርተዋል ማለት ነው። እግዚአብሔር ያክብራችሁ። ሌሎች ግን ቲክቶክ ሰገነት ላይ የወጣችሁ ብዙ ሺህ ፎሎወር በሚሊዮን ፎሎር ያላችሁ ኦርቶዶክሳውያን ለምን እንዳልሰራችሁ አማቀው ነገር የለም። ስለዚህ ይሄ ነገር አይመለከታችሁም ማለት ነው። ማለት የገዳም አባቶች ቢታሰሩ፣ የገዳም አባቶች ቢገደሉ እናንተ የሚመለከት ነገር የለም ማለት ነው። እሱን እግዚአብሔር ይወቀው። እነዚህ የገዳም አባቶች ስለእናንተና ስለ ኢትዮጵያ ስለኛና ስለ ሀገራችን ስለ ኢትዮጵያ የሚጸልዩ አባቶች ናቸው። ዓለም በቃይ ብሎ ገዳም ውስጥ መንና የሚኖሩ አባቶች ናቸው። ዓለም በቃይ ብሎ ከክርስቶስ ጋር መገናኘት ይሻለናል፣ ክርስቶስን ማግኘት ይሻለናል፣ ከጻድቃን ሰማዕታት የተከተሉትን ሃይማኖተኛም መከተል ይሻለናል ብለው ነው ገዳም ውስጥ የሚኖሩት። አለማዊ ኑሮ ጠልተውታ አይደለም ፈጣሪያቸውን ስለሚፈልጉ ነው። ስለዚህ እባካችሁ ቀጣይ ለሚመጣው ነገር ግን ድምፅ ሆናቸውን እንላለን። እስኪ አንድ ቪዲዮ አለ፣ እሱ ይሄን ቪዲዮ አይተን እንመለስ እስኪ። በኋላ መነኮሳት መገደላቸው መታረዳቸው ተነግሯል። እንግዲህ የሰኔ ግብር ነው፣ ይሄ የሰኔ ግብር ነው። ምንም ማድረግ አይቻልም ከመቀበሉ ውጭ ምንም የሚመጣ ነገር የለም። ግብር ነው፣ የሰኔ ግብር። ለግብሩ ደግሞ ዲያብሎሱ አጋንንቱ የሚፈልገው ደም ነው። የሚፈልገው ደም ደግሞ የኦርቶዶክሳውያንን ደም ነው የሚፈልገው ማለት ነው። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች ተገድለዋል። ታጣቂዎች የሚለው ኦነግ ሸኔን ነው። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ ሰኔ 15 2017 ዓ ም በተዋጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል፤ ነው የሚሉት። ስለተገደሉና ታፍነው ስለተወሰዱ መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ብለዋል። የካቲት 2016 ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው ይላል። እንግዲህ ገዳሙ እዚህ ጋር ነው። በማዶ የምታዩት አዲስ አበባ ነው ስሩ ደብረ ዘይት ነው በዚህ በኩል ሞጆ ነው ከገዳሙ ትይዩ ማዶ ያለው የኢትዮጵያ አየር ኃይል ነው ማለት ነው እና ኦነግ ሸኔ ኦነግ ሸኔ የሚባለው ታጣቂ ኃይል ኦነግ ሸኔ የሚባለው ታጣቂ ኃይል እዚህ ገብቶ ነው እንግዲህ መነኮሳትን አረደ የሚባለው ለአዲስ አበባ አርባ ኪሎ ሜትር ማለት ነው የብልጽግና መንግስት የብልጽግና መንግስት የብልጽግና አገዛዝ እንኳን ሩቅ ምዕራብ ወለጋ ለሚታረደው አማራ አይደለም፣ አፍንጫው ስር ላለ አርባ ሁለት ኪሎ ሜትር ላይ አርባ ኪሎ ሜትር ላይ አርባ አምስት ኪሎ ሜትር ላይ ላለው ዙሪያውን በመከላከያ ዙሪያውን በአየር ኃይል በተወጠረው ገዳም ላይ እንኳን የንጹሀንን ነፍስ መታደግ አልቻለም አልቻለም አልቻለም። እነግራለሁ። እነ ካሙዙ እነ አሰኬ ቢሾ፣ እነ ጥላሁን ጉግሳ ይህ የፕሮቴስታንት ጥርቅም የሆነ የአርቲስቶች እነደበበ እሸቱ ማነው፣ እነደበበ ደበሽ፣ ተመስገን የመሳሰሉ እዚህ የፕሮቴስታንት አሁን ቀን ወጣልን ፀሐይ ወጣልን ብለው አብይን እንደ ነቢይ የሚያዩ የፕሮቴስታንት ጥርቅም በሚሰጠው ውዳሴ በሚሰጠው እንትን የሚመጣውን መከራ ይሄ እንግዲህ ዘመድ ያወጣው መረጃ ነው። ይህ ያወጣው መረጃ እንግዲህ የመጀመሪያው መጀመሪያ ላይ የተናገረው ቃል በጣም አስከፊ ቃል ነው። ይሄ የሰኔ ግብር ነው የሚለው ነገር አለ። ይሄ የፖለቲከኞች አባባል ነው። ይሄ የሃይማኖት የሚከተል ወይም ስለ ሃይማኖት የሚመለከተኛል ብሎ ድምፅ የሚያወጣ ሰው ከአንድ በት የሚወጣ አይደለም። ይሄ የፖለቲካ አባባል ነው። የሰኔ ግብር ነው በካህናት ደም ነው የሰኔ ግብር የሚሆነው፣ በመነኮሳውያን ደም ነው የሰኔ ግብር የሚሆነው። ስለዚህ ለፖለቲካ ብለን የምናራምዳቸውን ሃይማኖቶች፣ እባካችሁ ይህችን ሃይማኖት እንጠብቅላለኝ። እነ ዘመድ ፖለቲከኞች ናቸው። ስለዚህ ይሄ በፖለቲካ መስመር የምንራመደው መንገድ የምናስኬደው ነገር እንደ ሃይማኖቱ ለምደ ፖለቲካ ውስጥ የምናስገባው ስለዚህ በባለፈ መታሰራቸው ይቆረቁረናል። የሆነ ጊዜ ምንድነው ይለናል ምናምን እያለ ቪዲዮ እየሰራ ነበር ዘመዴ ራሱ። አሁን ዘመዴንም እየነቀፍኩት ነው አሁን እየነቀፍኩት ነው። ለምን የሰኔ ግብር እንዴት ነው? በካህናት ደግሞ ነው የሰኔ ግብር የሚከበረው። ሰኔ ግብር ራሱ ማለት ምን ማለት ነው? እስኪ የሚያውቀው ከሆነ ራሱ በደንብ ቢያብራራ የተሻለ ነበረ የሚሆነው ማለት ነው። ስለዚህ ሃይማኖቱን ከፖለቲካ ጋር በነገራችን ላይ ይሄ ሃይማኖት ፖለቲከኛው ሃይማኖቱን ከፖለቲካ ጋር ስለምናገናኘው ነው ብዙ ኦርቶዶክሳውያን ወይንም ሌላ እምነት ተከታዮች እርስ በርስ

ሃይማኖት ፖለቲካ ውስጥ የማይገባ ቢሆን ኖሮ ይሄ አሁን የተፈጠረው ችግር ራሱ አይፈጠርም ነበረ። ስለዚህ ሃይማኖትን ከፖለቲካ ጋር አናገናኘው። ሃይማኖትና ፖለቲካ ሌላ አላማ ነው። ፖለቲካ ስለ ሀገር ብቻ መሆን አለበት። ሃይማኖት አንድ ክርስቶስ ይሰጠን በደግሞ የመሰረተ ቅድስት ቤተክርስቲያን ሃይማኖት ያ ነው በቃ አንድ ሃይማኖት ነው ያለው። ስለዚህ ሃይማኖትን ከፖለቲካ ጋር ይሄ በሃይማኖት ጉዳይ የሆኑ ሰዎች እንደዚህ ሲሆኑ እነሱ ተፈልገው ነው ወይንም እነሱ የደም ግብር ስለሚፈለግ ነው የሚባለው ነገር ቢቆም የተሻለ ይሆናል። ቀጣይ የሚመጣው ትውልድስ ምንድን ነው የሚያስበው? ይሄን ነገር እያሰበ የሚሄድ ከሆነ ይሄን ነገር እያየ ቪዲዮ እየተማረ የሚሄድ ከሆነ ቀጣይ ያለው ትውልድ እኮ አይደለም እርስ በርስ ይሄ የህይወት መፍጠር ቀርቶ መፈላለግ ነው የሚሆነው አይደለ? ስለዚህ እባካችሁ ሃይማኖቱን ከፖለቲካ ጋር ሃይማኖቱን ከብሄር ጋር ብዙ ኦሮሞዎች፣ ብዙ አማራዎች፣ ብዙ ትግሬዎች በቃ ይሄ ብሄር ሳይለይ ነው ሃይማኖት የሚያምኑት አይደለ? ስለዚህ እባካችሁ ፖለቲካና ሃይማኖት ለይተን ወደ ዳር እንበላለን። ቀጣይ ቪዲዮ አይተን እንመለሳለን። ለመልሶች ፈጥነን ባንንደረደር፣ ጥያቄዎች ላይ ግን የመቆየት ልምድ ይኑረን። በደንብ ስሙኝ። ሊቀ ብርሃናት ቆሞስ የኔታ ይባቤ ከእስር ተፈተዋል። ከእስር ተፈቱ እያለ እያስጨበጨበ እልል እያሰየ ጮቤ የሚያስረግጠውን በብሎክ ሸኙት። የምሬን ነው መነግራችሁ። ለምን ታሰሩ ብሎ ሳይጠይቅ ተፈቱ የምሥራች ዜና እያለ የሚያውጀውን በብሎክ ሸኙት። ቤተ ክርስቲያንን በዚህ ልክ እየተዳፈሩ አባቶችን እንደ ቦርሳ እያንጠለጠሉ እያሰሩ ወደ ገደል እየወሰዱ እየወረወሩ እየገደሉ መኖርና ማኖር ሊበቃ ይገባል። ይህን ድርጊት የሚፈጽሙ በሙሉ ሁል ጊዜ ተዋቸው ጮኸው ይወጣላቸዋል ብለው ነው የሚገምቱን። ጥያቄዎች ላይ የመቆየት ልምድ ይኑረን። የኔታ ይባቤ ምን ባደረጉ ምን በበደዱ ነው ቀድሞ የታሰሩት? መፈታታቸው እንዳለ ሆኖ ጥያቄው መሆን ያለበት ለምን ታሰሩ? እዛ ላይ እንቆዩላችን። የገዳም አባቶችን አጥፍታ ተኝታ አታድር። ይችን ቤተ ክርስቲያን ራቁቷን ያስቀራችሁ፣ እመኑኝ፣ እውነቴ ነው መነግራችሁ። ቤተ ክርስቲያንን መቼም አጥፍታችኋት አትጨርስ። አትጠፋም ስንል ጥንተ ታሪኮ የሚነግረን ይህንኑ ነው። የሚጠብቃት መድኃኔዓለም ከምንም በላይ ነው፣ እሱ የተሰቀለላት ኢየሱስ ክርስቶስ የሚያሻግራት ነው። ቤተ ክርስቲያን ተዋህዶ መቼም አትጠፋ፣ መቼም ለክፎች ተላልፋ አትሰጥ ቤተ ክርስቲያን አታልፍም ቤተ ክርስቲያን ታሳልፋለች እንጂ። ዛሬ እሳት ያለበሳችኋት ቤተ ክርስቲያን ነገ እሳቱን ታለብሳችኋለች። እሱ አትረግብም፣ እናንተ ትረግባላችሁ። ቤተ ክርስቲያንን አጥፍተህ የምትገነባት ሀገር ነገ እሾህ ሆና ሕዝቡም ደግሞ ትንታግ ሆኖ እንዳታልፍ አድርጎ ሬሳህን አቃጥሎ ጭምር ይሸኛል። አብዛኞቻችን የምናውቀው ይህ ልጅ ቴዶ ይባላል። ቴዶ ከኢትዮጵያ ውጭ በሚኖርም እየኖረም አሁን በፊት በኢትዮጵያ በሚኖርም ጊዜ ስለ ቅድስት ቤተክርስቲያንና ስለ ተዋህዶ በጣም የሚቆረቆር አንገቴን እሰጣለሁ ብሎ ከፊት የሚቀድም ወጣት ወንድማችን ነው። አሁንም ከኢትዮጵያ ውጭ ሆኖ ይሄ መረጃ በደረሰው ቁጥር እንደዚህ አይነት መረጃዎችን እያቀበለን ይገኛል። ሌላ ቪዲዮ አይታችሁለት ከሆነ ቴዶ ላይ ገብታችሁ ማየት ትችላላችሁ። እያለቀሰ አባቶችን ገደሏቸው፣ አባቶችን ረሸኗቸው፣ አባቶችን አሰሯቸው እያለ የእውነት እያለቀሰ ሰርቷል ቪዲዮ። ይህን ቪዲዮ የሰራው ለእይታ አይደለም። ይህን ቪዲዮ የሰራው ብዙ ፎሎወር ስላገኘ አይደለም። ይህን ቪዲዮ የሰራው ስለተቆረቆረ፣ ስለ ሃይማኖቱ ስለሚቆረቆር፣ ስለ አባቶች ስለሚያዝን ነው እያለቀሰ የሰራው። ምን አገባኝ ማለት አይችልም ግን ይመለከተዋል። ስለሚመለከተው ነው ይህን ቪዲዮ የሰራው። አብዛኞቻችን ግን እየተመለከተን አይደለም። በተለይ ቲክቶክ ሰገነት ላይ ያለን ሰዎች ያላችሁ ሰዎች እየተመለከታችሁ አይደለም። ቴዶ ስለ ቅድስት ቤተክርስቲያን ከአሁን በፊትም ብዙ መከራዎችን አሳልፏል። ስለ ቅድስት ቤተክርስቲያን ብዙ ስራ ደርሶበታል እናውቃለን። ስለዚህ ቢያንስ ጥያቄ ስንጠይቅ እንኳ ጥያቄ በምንጠይቅበት ጊዜ እንኳ ይፈቱልን ወይንም ይሄ መልስ ይሰጠን ብለን አንድ ቪዲዮ ብቻ ወይንም አንድ ጥያቄ አይደለም መጠየቅ ያለብን። ቆየት ማለት አለብን። ደግመን መቆየት አለብን። ደግመን መስራት አለብን። እነ ቴዶ እነ ብሩኬ ሶስት አራት ጊዜ የሚሰሩት ኮ ወደው ኮ አይደለም ጊዜያቸውን እያቃጠሉ ነው የሚሰሩት። ይህን ቪዲዮ ለምንድን ነው የሚሰሩት? ስለሚመለከታቸው አይደል? የአባቶች ጉዳይ እኛን የሚመለከተናል እቺ ቅድስት ቤተክርስቲያን የኛ ነች ብለው ስለሚያምኑ ነው። ስለዚህ እኛ ኢትዮጵያ ውስጥ ተቀምጠን በጣም ብዙ ሺ ፎሎርስ እያላችሁ የማሰሩበት ምክንያት ምን እንደሆነ አይገባ ነው። ስለዚህ እባካችሁ ቀጣይ የሚመጣውን ነገር ዋስትና የሚወስድልን የለም። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች ቀጣይ የሚመጣበትን ፈተና ይቺ ቅድስት ቤተክርስቲያን ቀጣይ የሚመጣባትን ፈተና እግዚአብሔር ነው የሚያውቀው። ስለዚህ አሁንም ቀጣይ ለሚመጣው ፈተና እኛ ድምፅ ማን ነው ከሆነ እግዚአብሔር ያግዘናል። እኛ ድምፅ ማን ነው ከሆነ እኛ ኦርቶዶክሳውያን አማኞች አይደለን። ቲክቶክ የምንሰራው ለእይታ ነው ማለት ነው። ቲክቶክ የምንሰራው ለቪወር እና ፎሎወር ለማግኘት ነው ማለት ነው። በሃይማኖት ደረጃ ገንዘብ ለማስረት ለማግኘት ና የቲክቶክ ቪው ለማግኘት የምሰራ ከሆነ ቢቀርብ ይሻላል ወይ ሃይማኖተኛ ነኝ ባትል ይሻላል። እባካችሁ ቀጣይ ለሚመጣው ድምፅ ነው። ቀጣይ የአርቲስቶቹ ፎቶ ቪዲዮ አይተን እንመለሳለን። ተዋናይት ሸዊት ከበደ እባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ተዋናይ ይገረም ልጅን ይባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይት ትዕግስት ግርማ ይባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። ተዋናይት ቅድስት ገብረ ስላሴ ይባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቻልሁ እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን፣ ተከብሮ ያለ ማንም ጣልቃ ገብነት በራሷ ዶግማና ቀኖና እየተመራች ክብሯ ከፍ እንዳለ በትላንቱ ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስንም ውሳኔ አከብራለሁ። እናንተም ልጆቿ ቸልተኝነቱ ይብቃና መቅተን ቤተ ክርስቲያንን እንጠብቅ። የቀደሙ እናቶችና አባቶችን መንገድ በጽናት እከተላለሁ። ልክ እንደ ነነዌ ሰዎች አምላካችን በንስሐ እንዲቀበልን በጸሎት እተጋለሁ። ሀገርን ከዘመን ዘመን ያሻገረች ቤተ ክርስቲያንን ክብርና ልዕልና መንግሥት እንዲያስጠብቅልን ጠይቃለሁ። ተዋናይ ሰለሞን ሙሄኔ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታይ ነው። ተዋናይ ዳዊት አባቶ ይባላለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነው። እኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች ነን። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተ ክርስቲያንን ለመጠበቅ ተዘጋጅቻለሁ። እየተሰራ ያለውን ሴራ አጥብቄ እቃወማለሁ። በአርባና በሰማንያ ቀናችን የስላሴን ልጅነት ያገኘንባት፣ በስነ ምግባር ያደግንባት፣ ሰውን ማክበር፣ ሀገርን መውደድ የተማርንባት ቅድስት ቤተ ክርስቲያናችን ዛሬ ፈተና ላይ ነው። ስለሆነም ቅዱስ ሲኖዶስ ብፁዓን አባቶቻችን ባስተላለፉልን መመሪያ መሰረት፣ እግዚአብሔርን እንለምናለን እንጠይቃለን። ለሀገራችን ለቤተ ክርስቲያናችን ሰላምና አንድነትን እንዲያመጣልን እንለምናለን። የቅዱስ ሲኖዶሱንና የብፁዓን አባቶቻችንን ድምፅ ብቻ እንስማ። መንግስትም የቤተ ክርስቲያናችንን ደህንነት የማስጠበቅ ግዴታውን እንዲወጣ እንጠይቃለን። እኛም የአባቶቻችን ልጆች ነን። እኛም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተ ክርስቲያናችንን እንጠብቅ የቀደሙ አባቶችንና እናቶችን መንገድ በጽናት እከተላለሁ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያደርግልን ተዋህዶ እምነታችንን ያጽናልን አሜን ሁላችንም ስለ ሃይማኖታችን እናልቅስ ሀገርን ከዘመን ዘመን ያሻገረች ቤተ ክርስቲያን ክብሯንና ልዕልናዋን መንግሥት እንዲጠብቅልን ጠይቃለን በሚያሳዝን ሁኔታ በትናንትና ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ስዊሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት። ሰላም ለአንተ ይሁን ወንድም ያክል። እስኪ ሁላችሁም ይሄንን ቪዲዮ ለወንድም ያክል ሜንሽን እያደረጋችሁ አድርሱልኝ፣ እንዲሁም ይሄንን ቪዲዮ በምትችሉት መጠን ኮፒ ሊንክ አድርጉልኝ። ይህንን ቪዲዮን ካየሁት በኋላ ልክ እንዳንተ እኔም በደማስቆ ለደረሰው አደጋ በደማስቆ ቤተክርስቲያን ለደረሰው አደጋ ልቤ ተነክቷል። ነገር ግን ምን ሆነ መሰለ ወንድም ያክል አባትና አጎት በአንድ አደጋ ሞተው ለአባቴ እናንተ አልቅሱለት እኔ ለአጎቴ አልቅስለታለሁ የሚል ቪዲዮ የሰራ ነው ይመስለኝና ወንድም ያክል ያንተ ድምፅ በዛ ቦታ ላይ ደርሶ ምንም አይነት ለውጥ አያመጣም አሁን በዘራው ቪዲዮ ላይ ነገር ግን ያንተ ድምፅ በዝቋላ አባቶች ላይ በአገርክ ላይ ብሰራ ብዙ ሚሊዮን በሚሊዮን ደረጃ ተከታይ ያለ ወንድማችን እና ያንተ ድምፅ ቪዲዮው ቫይራል ወጦ በሌሎች አደጎች አባቶቻችን እንዳይነኩ ለውጥ ያመጣል እርግጥ ወንድሜ አክሊል ካለ ከቅላትህ አኳያ ካለ ከአንዳንድ ነገሮች አኳያ ግብፃዊ ወይም አረብ ትመስለኛለህ። እኛ አርቲስቶች እንዳያቸቸው ናቸው። ጊዜያቸውን አቃጥለው ነው ተሰባስበው ቪዲዮ እየሰሩ ያሉት፣ ጊዜያቸውን አቃጥለው ነው። ሃይማኖቱ ይመለከተኛል፣ ስለዚህ የአባቶችና የቅድስት ሃይማኖት የቅድስት ቤተክርስቲያን ጉዳይ ጸጥታ እንዲያገኝና መፍትሄ እንዲያገኝ እንፈልጋለን ብለው ቪዲዮ የሚሰሩት ጊዜያቸውን አቃጥለው ነው። ሁሉም ሁሉም አርቲስት የራሱ ስራ አለው። በአርት ዘርፍ ያላችሁ ሰዎች እና ያለን ሰዎች ደግሞ ጊዜ ምን ያህል እንደሚጠብ የምናውቀው ነው። ስለዚህ እኛ አርቲስቶች እንኳ ምንም የሚፈልጉት ነገር የለም ከቅድስት ቤተክርስቲያን። አብዛኞቹ አገልጋይ ግን ከቅድስት ቤተክርስቲያን የሆነ ነገር ይፈልጋሉ። እኛ አርቲስቶች ምንም ከቅድስት ቤተክርስቲያን፣ እኛ ቅድስት ቤተክርስቲያን ካለች ብቻ በቂ ነው ብለው የሚያምኑ አርቲስቶች እንደዚህ አይነት ቪዲዮ እየሰሩ ይገኛሉ። ሃይማኖታችንን አትንኩብን፣ እኛ የቅድስት ቤተክርስቲያን ልጆች ነን። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ከተነካች እኛንም ይመለከተናል የሚል ቪዲዮ እየሰሩ ነው። እኛ ቤተክርስቲያን ጥግ ጥግ የምንል ሰዎች ግን እየሰራን አይደለም። አያችሁ ልዩነታችንን አርትዘርፍ ዘርፍ ውስጥ ወይም ዓለማዊ ስራ የሚሰሩ ሰዎች ስለ ቅድስት ቤተክርስቲያን እየተቆረቆሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እያገለገለ ያለ ሰው ግን ምንም እየተቆረቆረ አለ። ማንኛው መምህር ነው ስለተገደሉት እና ስለተፈኑ ስለታሰሩት ገዳማውያን የሰራው ማንኛው ዘማሪ አገልጋይ ነው እንደዚህ አይነት ቪዲዮ የሰራው? ማንም የሰራ የለም። እኔ ብዙ ቪዲዮ ተከታተያለኝ። አርቲስቶች ውስጥ ስለሚመለከታችሁ አለ ውጭ ለዓለማዊ ስራ ዓለማዊ ስራ እየሰሩ ስለሚመለከታችሁ አ የሰሩት ሌሎች አገልጋዮችስ ቤተክርስቲያን ውስጥ ከቤተክርስቲያን እጅ የምትበሉ ቤተክርስቲያን እየከፈለቻችሁ የምታኖራችሁ ስንቶቻችሁ ናቸው። እናንተ ግን አልሰራችሁም። ስለዚህ ማን መቶ ድምፅ ይሆን ለቅድስት ቤተክርስቲያን ብቻ የሆነ የሆነ ችግር ሲደርስ ድረሱላት። ለቅድስት ቤተክርስቲያን ብዙ ማስተላለፍ መልእክት ብቻ ነው በቂ አይደለም። ቀጣይ ቪዲዮ እናያለን። እናንት ግፈኞች ሆይ ትሞታላችሁ። እናንት ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንት አፈራይን ካን ያላችሁ፣ እናንት የሰው ብሶት ማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንት የምታስተዳድሩት ህዝብን የዘነጋችሁ ጉቦ እየተቀበላችሁ ያስጨነቃችሁ፣ እንዳትረሱ ትሞታላችሁ። ወጥታችሁም ማትገቡበት ጌታችሁ የማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ሃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ሞታላችሁ። በእግዚአብሔር ፊት ፍርድ አለብኝ የሚል ሰው ፍርድ አጣምምም፣ ደሀ ይበድልም፣ ፍርድ አያጓድልም፣ ጨካኝ አይሆንም። አንዳንዶች ከዚህች ዓለም የማይፈናቀሉ እየመሰላቸው አንዳንዶችን ሊያፈናቅሉ ይችላሉ። ትዳራቸውን ሊያፈናቅሉ ይችላሉ። ምድራቸውን ሊያፈናቅሉ ይችላሉ። ግን እንዳትረሱ ከዚህች ምድር መፈናቀላችን አይቀሬ ነው። ሟች መሆኑን እንዲያሰላሰለ የሚኖር ሰው ግፍ አይፈጽም። ኪሳችን የሞላ ይሁን የጎደለ ይቺ ያፈራትን ካንባዮች በለሰለሰ ፍራሽ ይህ የምንተኛ ልንሆን እንችላለን። እንዳትረሱ መቃብር አንድ ቀን ቤታችን መሆኑ አይቀርም። ይሄን ሳስታውሳችሁ ጨክኜባችሁ ይሆን? ሟቾች ነ ምድርን የኛ ያረግና በተውሶ መተን የተቀራመትናት ለምን ነገሥታት አትሆኑ? ለምን ሀያላን አትሆኑ? እንዳዋረዱ መዋረዳቸው አይቀርም። እንዳሾፉ ማሾፋቸው አይቀርም። እንዳስለቀሱ ማልቀሳቸው አይቀርም። ዘመን መቀየሩ ዙፋን መለወጡ አይቀርም። አጋግም ተመልከቱ። እንደገደልክ ትገደላለህ፣ እንዳስለቀስክ፣ እንዳስነፈረክ ትነፈርካለህ፣ እንደ ገፋ ትገፋለህ። አሁን በዚህ ዓለም ስንኖር ለሚመጣው ዓለም እየተዘጋጀን እንኑር። መምህራችን መምህር እዮቢማኑ ይባላል። አብዛኞቻችን እንግዲህ በየአውደ ምረቱ በየመድረኩ እያለቀሰ ሲሰብክ ነው የምናውቀው። አሁንም ተቆርቁሮ እንደዚህ አይነት ስብከተን ሰብኳል። አንድ መምህር፣ አንድ እንቁ የቤተክርስቲያን መምህር ተገኘ። ሌሎች መምህራኖች፣ ሌሎች ቲክቶክ ላይ ግን እንደዚህ እንደዚህ እንደዚህ እንደዚህ ብላችሁ የምታስተምሩ ቲክቶክ ላይቭ ላይ ገብታችሁ የምትጨቃጨቁ፣ ቲክቶክ ላይቭ ላይ ገብታችሁ በማይመለከታችሁ ነገር ሁላ የምትዘባርቁ አንድ ቪዲዮ የሰራ የለም። ለምን እኔ ከሌ ከሌ ከሌ ብዬ ፌመስ መምህሮችን ማውጣትም ይችላሉ። ስለ ቅድስት ቤተ ክርስቲያን የሚመለከታችሁ ቅድስት ቤተ ክርስቲያን ላይ በደንብ ይመለከተናል ብላችሁ ስራ የምትሰሩ ማንኛውንም ሰው ማውጣት ይችላሉ። ግን እየሰራችሁ አይደለም። ስለዚህ ገዳማውያን እኛንም ይመለከተናል። ባለፈ የምናስታውስ ከሆነ በርሜል ጊዮርጊስ ሊዘጋ ነው፣ በርሜል ጊዮርጊስን ዘረፉት፣ በርሜል ጊዮርጊስን እንደዚህ እንደዚህ እንደዚህ አደረጉት ሲባል ከስር የተጻፈውን ነገር ሁሉ አይቻሉኝ። ያ ሁላ እዛ ያንን ነቀፋ ያንን የኢትዮጵያ ኦርቶዶክስ ተዋህዶ አገልጋይ ልጅ የሆነ የነቀፍክ ሰው ዛሬ እንደዚህ አይነት ነገር ሲሰራ ለምንድን ነው የማትነቅፈው? ለምንድን ነው ድምፅ ማጥቶ ነው? እንኳን እሱ ይበላ ቢበላ እየሰራ ነው፣ ቢበላ ቅድስት ቤተ ክርስቲያን እያገለገለና እያነጸ ነው፣ ቢበላ እዚህ ደም እየታረደላ አይደለ? እዚህ አንገት እየተቆረጠላ አይደለ? ለነሱ ለምንድን ነው ድምፅ ማጥቶ ነው? በቃ አቅምህ ይሄ ነው። አቅምህ አገልጋይ መንቀፍ ብቻ ነው አቅምህ። እዚህ ተዋህዶ ላይ እየዘመሩ ተዋህዶ ላይ ቅድስት ቤተክርስቲያን እያገለገሉ ይሁን ትንሽ እየፋወል ስትገኝ እሷን መንቀፍ ነው አቅምህ። ይሄ አቅም ሊሆን አይገባም። ሌላ የውጭ አካል መቶ ገዳማውያንን ሲያጠቃ አቅም የለም፣ ድምፅ አትሆንም። ይህንንም ስራ ብንሰራ የተሻለ ይሆናል። ቀጣይ ቪዲዮ ነው እስኪ ችሁ ሀገር ቆመችው ድምጿን ስትቀንስ ዝም ያለች መስሏችሁ፣ ዝም ያለች መስሏችው የንኳ ታልፈዋል። እሷ ግን ዘንታለች። ይህንንም አልፋ ሊቀ ዘማሪ ቴዎድሮስ ዮሴፍ እንግዲህ ጥቁር በመልበስ ዘምሯል ማለት ነው። እናመሰግናለን። ክብር ያድልልን። እንግዲህ ማለት ይሄ ታዋቂ ሰዎች ምን ያህል ጫና እንዳለባችሁ እናውቃለን። ማናቅ ሆነን አይደለም። የሆነ ነገር ብትናገሩ የሆነ ጣፋንታ አንታ ይደርሳችኋል። ይሄ ግልጽ ነው። ያንድ ይደርሳችኋል አይደለም። እኛ ድምፅ ሆኖ የምንለው በትንሹ ቢሆን ቅድስት ቤተክርስቲያን ይመለከተናል። ይሄ ራሱ ትልቅ ድምፅ ነው። ስለዚህ እባካችሁ ቀጣይ ድምፅ እንሆን። ቴዲ እናመሰግናለን። አገልጋዩ ወንድማችን ነው። እግዚአብሔር እንግዲህ የአገልግሎት ዘመንህን ይባርክ እንላለን። ቀጣይ ያለውን ቪዲዮ አይተን የምንሰናበት ነው የሚሆኑ የኔታ ይባቤ ከተፈቱ በኋላ ምን ተናገሩ የሚለው ነገር አይተን የምንሰናበት ይሆናል። ወደ ቪዲዮ ወስዳቸዋለን። የኔታ ይባቤ እንግዲህ እንደዚህ ሲሉ ተናግረዋል። የሳቸውን ድምፅ ባላሰማም፣ እግዚአብሔር ከሁሉም ፈተና ይሰውረን። ቅዱስ ገብርኤል በለተቀኑ ተአምር ሰርቶልኛል፣ ለእናንተም ተአምር ይስራላችሁ። እኔ ብታሰር ስለ ቅድስት ሃይማኖት ነው። እኔ ብታሰር ስለ ቅድስት ቤተክርስቲያን ነው። ስለዚህ እባካችሁ ሁላችሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ እኔ ሳይሆን ነው ያሉት። ስለ እኔ ሳይሆን ስለ ቅድስት ቤተክርስቲያን ድምፁኑ ስለ ቅድስት ቤተክርስቲያን ተቆርቆሩ፣ ሃይማኖታችሁን ጠብቁ ብለዋል። እኔ ብታሰር አንድ ሰው ቅድስት ቤተ ክርስቲያን ከፈረሰች ግን ብዙ ምእመን ይጠፋል ብለዋል። በመሆኑም ቅድስት ቤተ ክርስቲያን የምትጠብቁ አሁን የምትተኩ ሰዎች ሲሆን፣ እኔ እድሜ የሄደ ነው እድሜም ያለቀ ነው። መንኮሽም አለማዊ ኑሮውንም አይቼዋለሁኝ። ብዙ ተማሪዎችንም ለቁም ነገር አብቀቻለሁኝ ብለዋል። ስለዚህ እናንተ ኦርቶዶክሳውያን አርቲስት ነኝ ሳትሉ የተለያየ የስራ ዘርፍ ላይ ያላችሁ ዶክተር ነኝ ሳትሉ ኢንጂነር ነኝ ሳትሉ ዘማሪ ነኝ ሳትሉ ሁላችሁ ኦርቶዶክሳውያን የሚመለከታችሁ አንገታችሁ ላይ ክር ያሰራችሁ ሁላ ቅድስት ቤተክርስቲያን ስለምትመለከታችሁ በየሀገሩ በየገዳሙ ብዙ ገዳማውያን እየተሰቃዩ እንደሆነ እናውቃለን። ስለዚህ ለእነዚህ ለገዳማውያን ድምፅ መሆን የምትችሉት እናንተ ናችሁ። እኛ እንደዚህ አይነት መከራ እየደረሰብን ነው። ይህ መከራ ለእኔ ቀላል ነው። ይሄ ፈተና ለእኔ ቀላል ነው። ይሄ መታሰር ለእኔ ቀላል ነው። ቀላል ያልሆነው ግን ቀላል ያልሆነው ነገር እና ቀጣይ ከባድ ሆኖ የሚመጣው ነገር የቅድስት ቤተክርስቲያን መፍረስ ነው። ስለዚህ ቅድስት ቤተክርስቲያንን ማነጽ እና ቅድስት ቤተክርስቲያንን መጠበቅ ከአሁን በኋላ የሚመጣው ትውልድ ወይንም የእኔ ተተኪ የሆናችሁ እናንተ ናችሁ። ስለ ቅድስት ቤተክርስቲያንና ስለ ቅድስት ገዳም ሁኔታ በገዳሙ ውስጥ ቀርባችሁ የምትኖሩ ሰዎች ወይንም ብፁዓን አባቶች ወይንም ትልልቅ አባቶች ለምእመኑ በደንብ ማስተማር ይቀራቸዋልና በደንብም አስተምሯቸው። ቅድስት ቤተ ክርስቲያንና ገዳምን በደንብ ማወቅ አለባቸው። ቅድስት ቤተ ክርስቲያን ውስጥ ያሉ ሰዎች ላይ የሚደርሱ ፈተናዎችንም ማወቅ አለባቸው። እኔ ቅዱስ ገብርኤል በእለተ ቀኑ ተአምር ሰርቶልኝ በቅዱስ ገብርኤል ቀንም ተፈትቻለሁ። ቅዱስ ገብርኤልንም ተማጽኛው ነበረ። እኔ ክፉ ሰርቻለሁ ወይ? ሃይማኖቴን ከመጠበቅ ውጪ ገዳም ላይ ከማስተማር ውጪ ብዙ ልጆችን ወደ ኦርቶዶክስ ሃይማኖት ከመመለስና ክርስትና ሃይማኖታቸውን እንዳይለቁ ከማስተማር ውጪ የሰራሁት ነገር አለ ይሆን ብዬ ጠይቄው ነበረ። እሱም ቅዱስ ገብርኤል አባቴ ጠባቂም ስለሆነ በእለተ ቀኑ ተአምር ሰርቶልኛል። ስለዚህ ይህን ፈተና እግዚአብሔር ከኔ ላይ እንዳወረደ ከእናንተም ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች ላይ እንዲሁም ከኢትዮጵያ ሀገራችን ላይ ከእንደዚህ አይነት ፈተና ይሰውረን ብለዋል። ይሄ የየኔታ ይባቤ መልእክት ነው። ቀጣይ ያሉትን አይተን እንመልሳለን። ቅዱስ ገብርኤል በእለተ ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁም ሁሎች አላችሁ ማን ያያችሁ እግዚአብሔር ማን አያይቻችሁ ቤተክርስቲያን ይሽላችሁ የመጣው ቪዲዮ ይሄን ይመስናል፣ ማለት ነው። የኔታ እንግዲህ ባጭሩ እቺን መልእክት ብቻ ለእናንተ እንድትሰማ ስለፈለኩኝ ነው። ቅዱስ ገብርኤል በለተቀኑ መልካም ነገር ሰራልኝ። ስለዚህ ቅዱስ ቤተክርስቲያን ጠብቁ። ካሁን በኋላ ያለው ወሬ ማራገብ የሚባለው ነገር ይቅር። ኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖታችሁን ጠብቁ፣ በእኔ ልክ እድሜ ይስጣችሁ፣ እኔ እንደጠበኳት እናንተም ጠብቋት እያሉ መልእክት አስተላልፈዋል ማለት ነው። ስለዚህ የገዳማውያን አባቶች እኛንም ይመለከተናል በሚል ርዕስ እኛም ድምፅ ሆነ ነበረ። እነ ቴዶ ዘሩፋኤል፣ በውጭ ሀገር የምትኖሩ እንዲሁም በኢትዮጵያ ውስጥ እየኖራችሁ ስለ ቅድስት ሃይማኖት የተቆረቆራችሁ ኦርቶዶክሳውያን በሙሉ እግዚአብሔር ያክብረልን፣ በጣም ነው የምናመሰግነው። ከኦርቶዶክሳውያን ውጭም አንድ ሙስሊም ወንድማችን ቲክቶክ ፕላትፎርም ላይ መነጋገሪያ የሆነ ወንድም አለ። ቀጣይ ቪዲዮን ምሰራላችሁ ይሆናል። እሱ ስለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቆረቆራለው፣ ምንም ሃይማኖታዊ ቢሆን ምንም ባልአምንበትም ግን ይመለከተኛል፣ የሚመለከተኝ ደግሞ በሰውነታቸው ነው ብሎ መልእክት አስተላልፏል ማለት ነው። ስለዚህ እናመሰግናለን። ይህ ሚዲያ ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ላይክና ሼር እያደረጋችሁ ለብዙ ሰው ድረስ፣ ቀጣይ ቪዲዮ እንገናኛለን። ሰርሰንት